ቤታ ታየው፣ እግርሽን ዝጊው። ፕሊስ እግርሽን ዝጊው። አይ ዶንት ኖ ዋይ እግርሽን ከፍተሽ ምትገቢ። የሴት ልጅ ባህሪ ጸባይ ይኖርሽ። ኤኒዌይ ግን እያለቀሰች ነው። ቤት ታየው። ያው እንደ ያው እንደ ተለመደው እኔ ጠንካራ ነኝ፣ እኔ ጀግና ነኝ። የናሁም ሰናይ ፎቶ ምናምን። ያው ናሁም ሰናይም እንዳንቺ በጭባጫ ነው፣ አንቺም በጭባጫ ነሽ። በርግጥ የመረጥሽው ጉባ እንተን መምረጥ ነበረብሽ። ከጎንደር የመረጥሽው በጭባጫው ናሁም ሰናይ እንደ መረጥሽው ይፈሪ ዱቄታ በኦሮሞ ፍቅር አዲስ አለ። ስለዚህ እንኳን ልግባ ተውት፣ በእናታችሁ ያ ጎንደሬዎች ይናደዳሉ። በናሆም ሰናይ ጎንደሬዎች ይናደዳሉ። ኦሮሞ ሰይድና እሱም በመሙ እኮ ነው ገብቶ ንብረቱ ህይወቱንም ንብረቱንም ያጣው በመሙ ገብቶ ነው። የሙሙ ፖለቲካ እኮ ጨረሳቸው እኮ ጎንደሬ ታጋዮች አማራ ታጋዮችን ጨረሳቸው። በታዩ እያለቀሽ ነው እናትሽን ማናገር አትፈልጊም። በአንድ በኩል እኔ ጥያቄ አለኝ። እዚህ ጋር ያላችሁ የንጉስ እዮዳብ ቤተሰቦች ሁላችሁም እዚህ ጋር ያላችሁት ኮፒ ሊንክ እና ታፕ ታፕ አድርጎ ሀቅ ሀቅ ነው የሚነገረው። እኔ እኔ ልናገረው፣ ከዛ ሌላ ቤት ሲነገረው ታዳምጣላችሁ። እኔ የምናገረው እንደ ትንቢት ነው። እዚህ ተነብ ያለው ከዚህ እናገራለሁ፣ ከዛ ሌላ ሰው ቤት ከፍቶ ሲያወራ እኔ ያልኩትን አምስት እና አስር ሺህ ሰው ገብቶ ሲያዳምጥ የዛን ጊዜ ኢትዮጵያውያን ብዙ ባለበት የሚነገረው ነገር ነው እንደ እውነት የሚቆጠረው። ኢትስ ኦኬ ቴዲ አዋሳ አለ ያዝ። ቴዲ አዋሳ ዮናስ አለ ሞጣ አላችሁ። አንዴ ገባ ገባ በሉ። ያው ነው የምናገረው ወስዳችሁ እዛ ጋር የምታቀርቡ እንጂ ከራሳችሁ ማመንጨት አትችሉም። ዝግጅቱን ንገሩኝ አላችሁ። ቴዲ ዝግጁ ነህ? ቤታ ሁላችሁ ዝግጁ? ቴዲ አዋሳ ዝግጁ ነህ? ጻፍ። ሁላችሁም ገባ ገባ በሉ። ተደብቃችሁ ጻፉ። አጀንዳ ልስጣችሁ። ሁለት አጀንዳ ነው ያመጣውላችሁ። እችን ትንሿን የቤታየውን አጀንዳ ትንሽ ነግራችሁና ወደ ዋናው አጀንዳ ይሄዳለሁ። አሁን ትንሹን አጀንዳ ልንገራችሁ። ኦኬ ቤታየው፣ እግርሽን ዝጊው። እግርሽን ከፍተሽ ሽርሙጥና በአደባባይ የሸጥሽ ሰው ይወደኛል አትበይ። ኖባዲ ላ- ማንም አይወድሽም። ለመወደድ ብለሽ ሰርጀሪ አደረግሽ መልክ ሽን ለወትሽው፣ ፊትሽን ለወትሽው፣ ጸጉርሽን ለወትሽ፣ ለመናውን አደረግሽ፣ ለመወደድ ብለሽ። እኔ ሰው የሚወደኝ ኦርጋኒክ ነው፣ እስከነ ንፍጤ፣ እስከነ ላጬ፣ እስከነ ቦርጬ ነው የምገባው እኔ። እስከነ ቦርጬ ነው የምገባው እኔ። ከዛ ደግሞ እየከፈልኩኝ ደግሞ እየወዳብ ንጉስ ነው እያስባልኩኝ አላስብ። አብዛኛው እዚህ ጋር ፎሎወር ያላችሁ ሰው አይወዳችሁም፣ ፎሎውን ገዝታችሁት ነው ጊፍት እየሰጣችሁ አሰርታችሁ ነው፣ ሪኮርደሮችን አሰርታችሁ ህዝብ እንዲከተላችሁ አድርጋችሁ ነው እንጂ ማንም አይወዳችሁም። ስንት ብር ነው ያወጣሽው በይታየው? 600 ሺህ ለመግባት ስንት ብር ነው ያወጣሽው? በየቦታው እየርሽ አንበሳም የምታወርጅው የምትለጠፊው በየቦታው የምትለጠፊው፣ አንዴ በሐቢባ ጋር፣ አንዴ ሴጋው ጋር የማትለጠፊ በየቦታው እርሽ ነው የምትለጠፊው። በራስሽ ቁመሽ አታውቂም። you have no talent። ምንም አይነት እውቀት የለሽም። ደደብ ማሃይም ነሽ በይታየው፣ ዕውቀት የለሽም። ታስጠያለሽ። መልከ ጥፉ ስለሆንሽ መልክሽን አስተካክለሽ መጣሽ። ፌክ ነው፣ ሁላችን እናውቃለን። ይህ የምናየው ሰውነትሽም ያንቺ አይደለም። በስነ ስርዓቱ ካልከፈልሽ መልሹ ልትባይ ትችያለሽ። ነገ ከነገ ወዲያ ይህ የምትወጊው መርፌ በሽታው ወይ ስኳር በሽታ ያመጣብሻል፣ ወይ ልብ ድካም ያመጣብሻል፣ የሆን ነገር ያመጣብሻል። ቢኮዝ አንቺ እንትኑ ውስጥ ገብተሻል። ሀይ ኩንዬ ኩንዬ፣ ከአንቺ ጋር ችግር የለብኝም። ዋ ኩን እኔና አንቺ ጓደኛ ማቾች ነን። እኔ ዲቦራ ያወልሽ፣ ዲቦራ እኔ ትመችኝ። አንቺ እንደፈለግሽ ብታረጊ አልነካሽ። ብሄር አትነኪም፣ ሃይማኖት አትነኪም። እኔ በግለሰብ ገብቼ ሰው ባለጌ ነው እንደዚህ ያደረገ ብዬ አልናደድም። ሽ ዲቦራ በደንብ ባርኪ። አም ሲሪየስ ዲቦራ፣ ዲቦ እኔ ጋር እንዳትጣይ። እኔና ዲቦራ ፍሬንድ ነን፣ ጀለስ ነን። እኔ ጀለስ ነኝ፣ ምንም ችግር የለብኝም። ምክንያቱም እኔ ሰው ልጅ የፈለገው እና ማድረግ ይችላል ብዬ አምናለሁ። ቤታየውን እኮ የምትቃወማት በአማራ ስም ስለምትደበቅ ነው። ኦሮሞ ነሽ። ናሁም ሰናይ ብሎ አማራ የለም። ናሁም ሰናይ ኤርትራዊ ነው። ናሁም ሰናይ ባ ኤርትራዊ ነው። ናሁም ብሎ አማራ የለም። ናሁም ሰናይ ብሎ አማራ የለም። ኤርትራዊ ነው። ናሁም ሰናይ ይህን ታውቃላችሁ አለ ናሁም ሰናይ ኤርትራዊ ነው። እናቱን አምጥቻለሁ እኮ አባቱ ኦሮሞ ሆኖ እናቱ ኤርትራዊ ናት። ናሁም ሰናይ ለዛ ነው አገባኝም። እኔ በአማራ ስም በጎንደር በእርግጥ ጎንደሬ ማለት አማራ ማለት እንዳሉ አውቃለሁ። ይህም በደንብ ወቁ እሺ። ለዚህ ነው እንትን የሚያደርጉት እና ቤታዩ ምንም በቃ ምንም በቃ የፈለገብት ብቲ ቀንተው ቢ ነው ቀንተው። ምንድነው የሚያስቀና? በአንቺ ምን አለሽ አንቺ? የሆነ ምን አለ የሚያስቀና? እግዚአብሔር የሰጠሽ ተፈጥሮ ምን ምን አለሽ? ሁለመናሽ ፌቅ ነው ከምር እኮ ነው ብልሽ ኤቭሪቲንግ አባውት ዩ ፌክ ኤቭሪቲንግ አባውት ዩ ፌክ ኢቭን በጎችሽ ፌቅ ናቸው። በጎችሽ ኢትዮጵያ የተቀመጡ እና አረብ ሀገር የተቀመጡ ሰዎችን 30 10 ዶላር እየሰጣችሁ ቤታቸውን ከፍተው አራት ሰው ነው የሚይዙት። አይታችኋል። የቤታየው በጎች አነገልን ገራችሁ። እኔ ከቤታየው የበለጠ ፎሎወር ነኝ ያለኝ ከቤታዮ የበለጠ እውቅና ነው ያለኝ። በየትኛውም ቦታ እታወቃለሁ። ይህም ማወቅ አለባችሁ። ቤታዮ ሲያሳድዷት ሩጣ የምትመጣው ማንጋ ነው፣ ንጉስ እየወዳ ቤት ነው። እኔ ሳባራት የት ነው የምትሄደው? ዮናስ ሴጋ ቤት ነው የምትሄደው፣ ሀቢባ ቤት ነው የምትሄደው፣ ዮናስ ሴጋ ቤት ነው የምትሄደው፣ ሀቢባ ቤት ነው ። ማንም አያያትም ማንም አያዳምጣትም። እውቀት የላትም ምንም ነገር። ቤታዩ አሁን ምን ምን መዝፈን አትችል መዳን ቂጧን መውዘዝ ብቻ ነው የምትችለው። እስክስታ እንኳ አትችልም። እንደ ሌሎቹ እንኳ እንደ ሌሎቹ እንኳ የእስክስታ ሙዚቃ ምናምን ላርግ ብትል አትችልም። ኤቭሪ ታይም ቪዲዮቿ ቫይራል እንዲወጡ ትከፍላለች። እኔ እንኳ አልከፍልም። የኔ ቪዲዮ ታያቸዋላችሁ ጉድ ጉድ ስል በአንዴ እና ቅናት ምናምን የሚለውን ነገር ወደ ጎን አድርጊ። ልምከርሽ እንደ እንደምክር እንዳንድ አባት አንድ ምክር ልምከርሽ። አሁን የሴት ልጆች ስላሉኝ በነገራች፣ በመጀመሪያ ቤታየው ራሷን ታጠፋለች። ራሷን ታጠፋለች። እውነቴን ነው። ደስተኛ አይደለችም። ትንሹ ትልቁ ነገር ነው የሚያስለቅሳት። ኮንፊደንት የላትም። የሰው ልጅ ኮንፊደንስ ኮንፊደንስ የሚባል ነገር ያስፈልጋል። 0ን ዘፊጠኛ ባውረርስ ፌቅ ሁለመናዋ ውሸት ነው፣ መልኳ ውሸት፣ ንግግሯ ውሸት፣ ጸባዩ ውሸት፣ ባለጌ፣ ጋጠወጥ፣ ተሳዳቢ። ስ ሁ ዩአር ወንዲላ ተሳዳቢ፣ ጋጠወጥ፣ ባለጌ። አሁን እንደነ ኤልሻዳይ ለመሆን ትፈልጊያለሽ? አትሆኝም አትሆኝም ኖ የፈለገ ሰብስቢና ጌምሽን እየተጫወች ለምኚ ሰርተሽ መብላት የማትቺ አሜሪካ ጋር ተቀምጠሽ በልመና የምትተዳደሪ ነሽ በራስሽ ብሔር የምታፍሪ በኦሮሞነትሽ አፍረሽ በጎንደር የምትደበቂ ፋክቱ ነው ኮፒ ሊንክና ታብታፕ አርጉ መብታችሁ ነው። ባደው የመሳደብ እዚህ ቤትኛ በዲሞክራሲ እናምናለን። ኮንፊደንስ ኔ አይ ሃቭ ኮንፊደንስ በራሴ ኮንፊደንስ ስላለኝ ማይ ኮንፊደንስ ኢዝ ሶ ሱፒሪየር ብትሰድቡ፣ ምን ብትሉ ምንም አይመስለኝም። ከምር ነው። ብላችሁ ጌታን አቃሉ። ለምን እኔ ስለ ፍራኦልም ስናገር፣ ስለ መንሱርም ስናገር፣ ስለ ዶክተር አብይ አህመድም ስናገር፣ ስለ መማርም ስናገር፣ ስለ ጆከርም ስናገር፣ ስለ ሁሉ ስናገር ሁሌ የምትሉት ቀንተ ነው ቀንተ ነው። ከዛ ውጭ ምንም ነገር ማለት አትችሉማ። ነገር ግን መጨረሻ ላይ አሸናፊ መሆነው ነው ሁሌ ነኝ። ሀቢባን ስድስት ስልሳ ስድስት እንድታመልክ ያረኳት እኔ ነኝ። ሁሉንም ጠይቋቸው፣ የኔን ስም ለመጥራት እንዴት እንደሚንቀጠቀጡ እዮዳብ። አያዘን ነው የሚሉት እኔ አላስኩሽም። ቤት ታየው ብይዝሽ አሳይሽ ነበር። እኔ ቤት ታየው ብይዝሽ ምክንያቱም እኔ አልሬዲ ሰይጣን ይዞሻል። እናትሽን የከዳሽ ከሃዲ ነሽ። ኤቭሪቲንግ አባውት ዩ ኢዝ ፌክ። እናትሽም የሞተችው ፌቅ ነው። እናትሽ መጣች። አባትሽ አባትሽን የምትስይበት መንገድ አባትሽ ጋጠ ወጥና ባለጌ በየቦታው የወለደ አባት ነው ያለሽ። ይሄ ፋክት ነው። እንዳላመጣቸው ወንድሞችሽን እንዳላመጣቸው ወንድሞችሽን እህቶችሽን እንዳላመጣቸው በየቦታው የፈለፈላቸውን ሀገራዊ ጉዳይ ስላልሆነ ነው። ግን ሀገ ሀገራዊ ጉዳይ ስላልሆነ እኔ አሁን እምልሽ ከአማራ እራስ ውረጂ፣ ከጎንደር እራስ ውረጂ። ድሬድዋዎች አያስጠጉሽም። ለምን እንደሆን ታውቃላችሁ? ጎንደሬ ያለችው ቤት ሽም ለምን እንደሆነ ታቃላችሁ? ጎንደሬ ያለችው ቤት ብሔርተኛ ቢሆኑ ጉቺ ምን ትላለች? እኔ ወሎዬ ነኝ ሳይንቲስት ነኝ ትላለች። ዲቦራ እችኛቱ ምን ትላለች? ጎንደሬ ነኝ ትላለች። የሆነ በሆነ ጎጥ መደበቅ አለባቸው። ድሬዳዋ ብሔርተኝነት አያውቅም። አንገቷን ነበር የሚያርዷት። እስኪ ድሬዳዋ ሂጂ ቤት ታየው እስኪ እንዴት እንደሚቀበሉሽኒ። አስረው ነበር የሚገርፉሽ ድሬድዋ ማለት ትንሿ ኢትዮጵያ ናት። የድሬድዋ ሴት ማለት ሄለን ሳይኮሎጂ ናት። እዩዋት፣ ሄለን ሳይኮሎጂ አዎ። የድሬድዋ ሰዎች በጣም ፈታ ያሉ ናቸው። ንግግራቸው ትንሽ ወጣ ያለ ነው። ተረዳችሁኝ? ወጣ ያለ ነው፣ ፈታ ያሉ ናቸው። አብዛኛው የሙስሊምና እምነት ተከታይ ነው፣ ግን ክርስትናም የሚከበርበት ሀገር ነው። ታብታብ ኮፒሊንግ አድርጉ። ድሬድዋ አውቀው ነው አውቀው ነው። ሉ ተንኮል የላቸውም። ግን ድሬዳዋዎች ሲጣሉ ታውቃላችሁ በጩቤ ነው የሚወጋጉት። እንደዚህ ምናምን አያውቁም? ድሬድዋ ውስጥ አሁን እስኪ አንድ እስኪ ለምን ይመስላችኋል ከድሬድዋ በሶማሌ ወይም በሆነ ስም ጽንፈኛ ሶሻል ሚዲያ፣ አንድ እስኪ የሶማሌ ጽንፈኛ የታችሁ ታውቃላችሁ፣ እዚህ ሶሻል ሚዲያ ላይ ከድሬድዋ ተባብረው ነው የሚያጠፉት። ቀልዳ አያውቁም? ቃል አያውቁም። ስለዚህ ቤት ታዮ ከአማራ ራስ ውረጂ፣ እናትሽ ኦሮሞ ናት፣ ኦሮሞ ነሽ። በኦሮሞ ስም እንዳትደበቅ። ኦሮሞ ስድብ አይወድም። ኦሮሞ ለተሳዳቢ ገንዘብ አይሰጥም፣ አይሰጥም። ኦሮሞ እኮ ታውቃላችሁ፣ ለዳልቻ እኮ ገንዘብ ሰጠው፣ ታያውቁም ዳልቻ እኮ አይወዱትም ኦሮሞዎች። ለማን ነው ኦሮሞ ገንዘብ የሚሰጠው ለራቺ ለማን ነው ኦሮሞ ገንዘብ የሚሰጠው? ለማን እስኪ፣ ለማን ኦሮሞ ጊፍት የሚሰጠው? ለማን ነው? ለባለጌ ይሰጣል? አይሰጥም። ለአስሊ። ስለዚህ ስለዚህ ትሳደባለች፣ እናቷ ግን ኦሮሞ ናት። ስለዚህ ቤታየው ኤቭሪቲንግ አባውት ዩ ሁለመናሽ ፌቅ ነው። ምንም ነገር የለሽም። ምንም ነገር የለሽም። የምትለብሽው ልብስ ስታይል ራሱ ኮፒ ነው የምታደርጉ። ኮርጀሽ ነው፣ ከኤልሻዳይ ነው የምትኮርጁ። እኔ ኤልሻዳይን አልግባባትም፣ አላውቃትም፣ ፎሎሮም አይደለሁም፣ ፎሎሬም አይደለችም። አንድ ቀኔና ኤልሻዳይ በአንድ መድረክ ተገንተን አናውቅም። አላውቃትም፣ አላውቃትም። ምንም እንደዚህ እንደናንተ በቲክቶክ ነው ኤልሻዳይነው ኮፒ የምታረጊው ኤቭሪቲን። ስለዚህ ቤታየው ማንም በአንቺ ሊቀና አይችልም። አንቺ ነሽ ቅናታም፣ ተለጣፊ እንደ ውሻ ወደ ትፋትሽ ተመልሰሽ የምትሄጂ። እንደ ዮናስ ሴጋ ያዋረደሽ ሰው የለም፣ እንደ ጆከር ያዋረደሽ ሰው የለም። ተመልሰሽ ግን ትሄጃለሽ፣ ተመልሰሽ ትሽለጠለጫለሽ። ምንም አይነት የተገዛ ፎሎወር ስላለሽ የሚመለከቱሽ የተገዙ ስለሆኑ፣ ዩር ናት ኮንፈደንት ዩ ዶንት ሃቭ ኮንፈደንስ አስባቸዋል። እኔ አምስት ሺህ ሰው እያያት ደስተኛ ካልሆነች የተገዛ ነው ማለት ነው። አንድ ስድብ እኮ እሷ ቤት እኮ አይፈቀድም። ብሎክ እኮ ነው የሚያደርጓችሁ። አንድ እንደ እኔ እዚጋ መጣችሁ እንደምትሳደቡት የእሷ በጎች እሷ ቤት እኮ እንዴት ሰው ልጅ በቲክቶክ ስድብ ይናደዳል? እኔ አሁን የተናገርኩ ነው የሚሳደብ። የተወሰኑ ሰዎች አሉ እዚህ ጋር። እኔ ምንም አይመስለኝም። ቤታዮ ፌቅ ነሽ፣ ሁለመናሽ ፌቅ ነው። ቀለምሽ ራሱ የሆነ ሴጋ። ጸጉር ሲያስተክል ከኋላው ነው የወሰዱለታል ሰዎች ጸጉር ሲያስተክሉ ለጸጉራቸው ከኋላ ነው የሚወሰድ። የአንችን ቀለም ከየት ወሰዱት? የቀለምሽ እንደዚህ የቀላሹ ከየት ነው የወሰዱት? ከእምሙሽ ውስጥ ለውስጥ ወሰዱት። አም ሲሪየስ ጠይቁ። አሁን እኔ እኔ አሁን ጠይም ነኝ አይደል? ጠይም ነኝ። ነገ ነገ ፓስተር ሶፋንያስን መስዬ ብመጣ አትጠይቁኝም? ምን አድርገን አትሉኝም? ከምር እኮ ነው የምላችሁ። ኔ ጠይም ነኝ። ቾኮለት ነኝ። ነገ ኔ ሞካ መስዬ ፓስተር ሶፋንያስን መስዬ ሉጫ ጸጉር አድርጌ ላይት ስኪኑኝ ብመጣ አትጠይቁኝም። ዝም ብላችሁ ነው የምትቀበሉኝ። ላይክ ዩዶን አስክ ላይክ አፍንጫዋ የቤታየ አይደለም የናይጄሪያ አፍንጫ የሚመስል እንዲህ ዛሬ አፍንጫ ጎትታ አሰርታ መጣች። ከንፈሯን አስወግታ መጣች ቢንቢ የነደፋት መስላ አትጠይቁም። ስለዚህ ቤት አንቺነሽ አንቺ ነሽ። አንቺ ምንም ነገር የለለሽ ለመወደድ ብለሽ ዋጋ የከፈልሽ ለመወደድ ዲጅታል ሀግ ነው የምትፈልጊው። ዲጂታል ላቭ ነው ያለሽ። አየሽ፣ እኔ በቤቴ ፍቅር አለኝ። ከባለቤቴ ጋር በፎንቃ ነው ተቃቅፈን የምናድረው። ከልጆቼ ጋር ነው የምጫወተው። ጓደኞች አሉኝ ቡና የምጠጠው አብሬ

ለጊዜያዊ ነው፣ ኦርጋኒክ ፎርኤቨር ነው። ስለዚህ ማሜ ላቭ ማሜ ጎንደሪዋ ነግራሻለች። እሷ ካልወለደችሽ እንደዚህ አትቀይም። ምናልባት እናትሽ ማሜ ከሆነች ንገሪኝ። ምክንያቱም ማሜን ለመሆን እሷን ለማስደሰት ነው የምትሮጩ። ኤቭሪቲንግ ዩ ዱ ማሜን ኩን ሊያሸውን እና ደግሞ ኤልሻዳይን የነሱን የነሱን ፍቅር ነው መሰል የምትፈልጊው፣ ከነሱ ነው በቃ አፍርሜሽን እየፈለግሻለሽው፣ ጌታን ነው እምልሽ ቤታየው ዩ ስ ቢ ጋይዝ ከኛ ጋር እንደ ወንድ እኮ ነበር የምናይሽ እንደ ወንድ ብራደር ምን ምናምን ነበር እኮ አለ። ቤታየው ከኛ ጋር እኮ ነበር። አንቺ እኮ ከነ ጆከር ጋር ነበር እኮ የምትራገጩ አብረሽ። ቤታየው እኮ ጆከር ዳልቻ ቤታየው ምናምን ተብሎ ነበር እኮ የሚጠራው፣ ተሳዳቢ ቡድን ተሳዳቢው ከወንዲላ ቡድን የሶሻል ሚዲያ ውሾች ወይም ማፊያዎች ተሳዳቢዎች ብለን የምንጠራቸው፣ ከወንዶች ዳልቻ ጆከር፣ ከሴት ቤት ታዩ። አንቺ ኮንሽ የስድብ ዶክትሬት ድግሪ የጫንሽ ራችት የሆንሽ ጌቶ ፋቢለስ። ይህን ልንገርሽ ብዬ ነው ቤት ታየው። ኖ ማንም አይቀናብሽም። የሚከተሉሽ ሁሉ ገዝተሻቸው ነው፣ ገዝተሻቸው ነው። እኔ መግዛት እችላለሁ፣ ላስገባው ልግዛ አሁን አስር ሺ ላስገባው አሁን አስር ሺ አስገባዋለሁ። አስር ሺ ካስገባሁት አስር አንበሳ ታወርዳላችሁ። አንዳንድ አንበሳ የምታወርዱ ከሆነ እኔ አሁን አስር ሺ አስገባዋለሁ። አስር ሺ ሰው ቁጭ ብሎ እንዲያየኝ ማድረግ እችላለሁ። ሀምሳ ሺ አረገዋለሁ ከፈለግኩኝ። ስ ቢዝነስ ጋይስ ዩ ሀቭ ቱ ፔይ ማኒ ፕላትፎርም እኮ ነው። ቡስት ማድረግ ትችላላችሁ። ቲክቶክን ቡስት ማድረግ ትችላላችሁ። ቤታየው አንድ አንበሳ ወረዳ 300 400 እስከ 1000 ዶላር ከፍላ ቡስት ታደርገዋለች። ብዙ ሰው እየገባ የመስሎት ይገባል። ከዛ ገንዘብ ይሰጣል እንዴ እቤት ታየው። ቤት እኮ ስድብ እኮ መሰደብ አይቻልም። ብሎክ እኮ ነው የምትደረጉት። because she has no she has zero አምስት ሺህ ሰው እያየሽ ከሆነ እንዴት ነው አንድ ዘጠን አንድ ስድብ የሚታያት? ሄሎ ለኛ ነው አምስት ሺህ የሚታይ ለእሷ አይታያትም። ለሷ ሁለት መቶ ሰው ነው የሚታያት። ለዛ ነው ኮመንቱን መንጠራ የምታየው። ያ ሁሉ ሰው ትካስ ካሰባችሁ ያ ሁሉ ሰው ያ ሁሉ ሰው ትካስ ካሰባችሁ ያ ሁሉ ሰው እንዴት ነው አንድ ስድብ አንቺ ደንቆሮ ሲላት ያ ደንቆሮ የሚለው ነው የሚታያት። ኧረ በእናታችሁ ኧረ በእናታችሁ፣ እኔን አዳምጡኝ ስሙኝ፣ ስለ ሁሉ ነገርኳችሁ። እስኪ እኔ እኔ የተናገርኳቸው ሰዎች፣ እኔ ያጋለጥኳቸው ሰዎች አንድ ቀን የዋሸሁበት አታገኙም። አልዋሽም፣ እኔ አልዋሽም። ቤታየው እናትሽ በቪዲዮ መጣለች። እናትሽን አናግራት። ሄለንን በጣም ነው የምትፈራት። የሄለንን ስም ለመጥራት እራሷ ትንቀጠቀጣለች። እያለቀሰች ነው ገና ታስለቅስሻለች። ሄለንማ ታውቅሻለች፣ ሄለንማ ታውቅሻለች። በጣም እኮ አለቀስሽ እኮ ተንቦጠቦጥሽ እኮ ተንቦጠቦጥሽ። በየቤታው እየገባሽ እያለቀሽ ነው። ቀላል እኮ ነው፣ ቤታየው ወቹ ኒድ ቱ ዱ ዲስ። ቀላል ነው። እናትሽን አናግሪያትና ይሄ ውስጥሽ ላይ በቃ አላለ የጎደለው ትልቁ ጉድለትሽ ይውጣልሽ። እግርሽን ግን ዝጊ፣ በህግ አምላክ እግርሽን ዝጊ። ክፍታፍ ክፍትፍ ክፍታፍ ነሽ። ዝጊው እግርሽን እ ዝጊው አያችሁ። this በቃ ይሄ ነው አሁን። ሴቶች እንደዚህ ማድረግ ትፈልጋላችሁ ማለት ነው። ባለጌ ጋጠ ወጦች ናችሁ ማለት ነው። የላትማ ኮንቴንት የላትም፣ ቅድስና የላትም፣ አይዲያ የላትም። ስለዚህ ሰርጅሪ ያሰራችሁን አሁን እኮ እቺ ልጅ ድሮ የምደብቀው የነበረ አሁን ጭራሽ በቃ ጭራሽ እግሯን ከፍታ ነው ቁጭ የምትለው ወደዛ ሰይ ፋኖ ያሸንፋል ይላል እንዴ ደንቆሮ ደደም ፋኖ የሚያሸንፈው እዚህ ስለ ፋኖ እያወራን ነው እዚህ ግሩፕ መሀይም ፋኖ ቲክቶክ ላይ ነው እንደ የሚያሸንፈው ብራዘር ፋኖ ያሸንፋ እያለ ይጽፋል ፋኖ ቲክቶክ ላይ ነው እንደ ጦርነቱ እና በቃ አሸንፍና ንገረን ስትገባ ያስቁኛል እኮ ፋኖ ያሸንፋል እያለ እዚህ ይጽፋል። እንዴ ፋኖ እኮ ምን የመከላከያ ሰራዊት እኮ እዚህ ጋር የለም፣ ቲክቶክ ላይ እኮ የለም። በእርግጥ ዶክተር አብይ አህመድ ራሱ ቲክቶክ ላይ ነው የሚውለው፣ ታውቃላችኋል። እዚህ ፋኖ ያሸንፋል። ችግራቸው አሁን ቤታ እንደ አማራ ነው የሚወስዱ፣ ታውቃላችኋል። እነዚህ ደንቆሮች ሰገጤ እኮ ናቸው። ፉርሽካ አዱሬ ለንጨ ፎከርቲ ዚጋት ፎክር በተግባር አሸንፈ አሳየን። እኛ ምን አገባን ታዲያ እንዴ እኛ ምን አገባን? ፋኖ አሸንፈ ግባ፣ ምንም ችግር የለም አሸንፈ ግባና ንገረን። ሰለቻችሁ እናንተ ቀረርቷችሁ ሰለቸኝ፣ የእናንተ አድቨርታይዝመንት ሰለቸኝ። መቼ ነው እንትኑ ኮንሰርቱ መቼ ነው እንዴ? ለሶስት አመት እኮ አድቨርታይዝ አረጋችሁ። when is the concert happening የሆነ ኮመርሻል like you want ተሰርቶ ተሰርቶ ተሰርቶ ወይ ሙቪ አይወርድ ውዶቼ ማሮቼ፣ ታፕታፕና ኮፒ ሊንክ አድርጓ። ኤኒዌይ እኔ ቤታየሁ ምክር ነው፣ እንደ ሴት ልጅ ብዙም ልጫናት አልፈልግም። አሳዘነችኛውን። አሁን በጣም በዝቶባታል፣ አልቻለችውም። ቤታየሁ አፍሽን እና እግርሽን ዝጊ። አፍሽን እየከፈትሽ ማልቀስ ይህ መሸነፍ ነው። አልቃሻ ህፃን ልጅ። አፍሽንም እግርሽንም ከፍተሽ ትውያለሽ። ከዛ ሰው ሰደበኝ፣ ሰው ተናገረኝ። እንዴ ከአቅምሽ በላይ ከሆነ ከሁሉ ሰው ጋር ለምትጋጫለሽ? ምረጪ። ስታፕ ፋይቲንግ ወድ ኤቨሪባዲ። እኔ እንዲያውም አዝኜልሽ ዝም አልኩሽ። እኔ ሙዚቃ እንዳልሰራብሽና እንዳለ እንትን እንዳልልሽ እውነቴን ነው። እንዲያውም እኔ አዘንኩልሽ ዝም አልኩሽ። አንቺ ነሽ በየቦታው እየሄድሽ ስሜን የምጠሪው የሆነ ሴጋ ጋር የምታደርግ ስትፈልጊ የኔን ስምንም የምታነሺው ደንቆሮ መሀይም እግርሽንም አፍሽንም ከፍ ዝጊ። ሻጠ ሄላብ ዝም በይ እ ዝም ብለሽ ገንዘብሽን አሰሪም አርፈሽ። ይህን ትዳሩ የደበረው ብዙ ወንድ አለ። የነሱን ገንዘብ አትበይም እንዴ ደንቆሮ ነሽ። ፍራውንም ፍራውንም የተበላው እንደዛ ሲያረግ ነው። አፉን ዘግቶ ዝም ማለት ነበረበት። በራሱ አፍ ነው ወጦ ተበልቻለሁ፣ ሰላሳ ሁለት ሚሊዮን ብር ተበልቻለሁ ብሎ አፉን ከፈተ። ከዛ በኋላ ሁሉም ተረባረበበት አንቺም ራስሽን ነው አፍሽን ትከፍቻለሽ አንቺም አፍሽንም እግርሽንም ቂጥሽንም ነው የምትከፍቺው ብርግርግድ ብርግርግድ እኮ ነሽ አንቺ ብርግርግድግድግድ ያልሽ ብርግድ ብርግርየ አባትሽ ከታችሁ ነው ታፕታፕ ያረጋል አይደል ዳስ ወሪ ደዛ ታፕታፕ ያረጋል ከዚህ ታፕታፕ ያረጋል ደስተኛ ነው አባትሽ አንቺ እግርሽንም እሙሽንም ቂጥሽንም ከፍተሽ እዚህ ጋር ብርግርግድግድ ስትዊ የአንቺ አባት በጣም ደስተኛ ነው አባትሽማ ሽማ በባህሪው ሰሞኑን እያወቅን ነው፣ ምን አይነት ሰው እንደሆነ፣ ምን አይነት ካራክተር እንዳለው፣ ምን አይነት ባህሪ እንዳለው። አባትሽ በህይወት ያለችውን እናትሽን ሙታለች ብሎ መርዶ ነግሮሽ ከ14 አመት ጀምሮሽ ብዙ አይነት ስታደርግ ነበር ፌስቡክ ላይ ታስታውሻለሽ፣ ምን አይነት ሰው እንደነበርሽ በየናይት ክለቡ በየ በየኢንስታግራሙ ቂትሽን ስታወዛውዥ በየ ቡታንታሽ በየቦታው ቂጥሽን ስታወዛውጂ ውዤ የነበረሽ ቶርክ ዩ ዩስ ቱ ቢ ዘ ቶርክ ማስተር እኛ ቤት እያየሽ ነው ያንቺ በጎች መሳደብ ይችላሉ አንናገራቸውም እንደፈለጉ ነው የሚሳደቡት ምንም አይመስለኝም አንቺ ግን አንድ ሰው መጥቶ እንትን ቢያደርግ ብሎክ ነው የምታረጊው ሚውት ነው የምታረጊው ትሳደብያለሽ እኔ እኮ እኔ በኮመንት አይቼ እኮ ነው ጾምንም የተሳደብኩት እኔ በኮመንት አይቼ ነው የትግራይ ህዝብን አምስት አመት የሰደብሽው በኮመንት ነው የኦሮሞን ህዝብ አምስት አመት በላይ የሰደብሽው በኮመንት ነው። አንቺ ደንቆሮ ደግሞ በጣም ውሸታም ነሽ እንዳባትሽ ፓትላጅቆ ላየር ነሽ። ዩ አር አ ፓትላጅቆ ላየር፣ ፓትላጅቆ ላየር። የሚከተሉሽ ደንቆሮና ሁለት ግራግር ያላቸው ስለሆነ እንደ እህት ናት። ምከራት፣ ምከራት ሰማም ምክር አትሰማም አለች እኮ እኔ ማንንም አልሰማም እናቴንም አባቴንም እናቷን ስትረግጣት ነበር ቅድም እናቷን ተበጅ እያለቻት ነበር እየረገጠቻት ነበር አባቷ ራሷ ምን እያለች ነበር ለካ አባቴ እናቱንም ሚስቱንም ነው ሲያረግ ነበር ብላ የምትናገር ወራዳ ወረ ኢሉ ወረ ጲጲ ወረ ቁቁ እኮ ናት ች ምክር ምክር እንዴ ምክር አትሰማም ወጣፏን ትከፍታለች ትለፈልፋለች ተመልሳ ትለጠፋለች ተለጣፊ እጅ ሴጋው ቤት እንደገናን፣ ካዳነሽ እስኪ ዴ ከጎንደር ራስ ውረጂ። ጎንደር አይደለሽም። ይዋር ኦሮሞ፣ ኦሮሞዎች ደግሞ ውሸታሞች ናችሁ። ኦሮሞ እንኳን የራሱን ልጅ የሰው ልጅ አሳድጋል ይባላል። ለምን ነው ልጃችሁን የማትሰበስቡ? ኦሮሞ ውሸታም ናችሁ። የኦሮሞ ካልቸር ውሸታም እንደሆነ በቤት ታየው አየው ኦሮሞ እንኳን የራሱን ልጅ የጎረቤት ልጅ ያሳድጋል ይባላል። የራሳችሁን ልጅ ሰብስቡልን። በዚህ ደረጃ የራሳችሁን ልጅ ሰብስቧት። አባ ገዳላኩ፣ እማ ገዳላኩ ሰብስቡ። እኔ ምን እኔ ራሷን እዚህ እንዳታጠፋ ነው። በኋላ እኔ እኔ የለውበትም እኔ ከደሙ ነፃ ነኝ። እኔ ቤታየው ራሷን ብታጠፋ እዚህ ሶሻል ሚዲያ ላይ እኔ ተጠያቂ አይደለሁም። ምንም የማውቀው ነገር የለም። እኔ ምክር እየሰጠው ነው ይህ የ ፕሮቦኖ በጎ አድራጎት ምክር አገልግሎት እየሰጠው ነው የበጎ አድራጎት ምክር አገልግሎት እየሰጠው ነው የሚቀበል ካለ ይቀበል አልቀበል ካለ ምንም ችግር የለም እኔ እውነቴን ነው ልጅቷ አብዳለች ጭራሽ ሰውዬ አስፈራራች ነው እኔ ነው ባለውበት ባገኛቸው ከሁለት ነበር ምከፍላቸው በምን ነው ምትከፍያቸው ፈሪ እንዴ።

ደግሞ ትጎር ጉረኛ ትጎርሬ ያለሽ፣ እኔ ኃይለኛ ነኝ፣ እውነት ነኝ፣ ኃይለኛ ነኝ። ምን ኃይለኛ ነች! አልቃሻ፣ ስታለቅሻ ለው የምትዩ ፈሪ ቦቅቧቃ፣ ከቤት ማትወጪ ተደብቀሽ። የወንድ ሜካፕ አርቲስት ስለሆነ ስትወጣ እኮ ታውቃላችሁ፣ ጺም አድርጋ ምናምን አርጋ ራስታ ፀጉር አላት፣ እሱን አርጋ እኮ ነው የምትወጣው።